የሚሸነፉ ቡድኖች ከልብ ለሚያፈቅራቸው ለሚደግፋቸው ደጋፊ መከራዎች ናቸው። ግን ያ መከራ ያ ስቃይ ደግሞ የፍቅር ስለሆነ ደጋፊዎችን ያስደስታል። እየተቃጠሉም የሚዝናኑበት እንደዚህ አይነቱን ቡድን ነበር የምፈልገው አሉ። በተማሪነት በልጅነት አእምሮ አስቶን ቪላን መረጡ። ከዛ ወዲህ ታማኝ ደጋፊ ናቸው እና የ1982ቱ ታሪክ ቢደገም ልዑል ዊልያም ግንባር ቀደም የፈንጠዝያ መሪ ሆነው ድግስ ማዘጋጀታቸው አይቀሩም እርሳቸው የለመዱት ሁልጊዜም የኤፍ ኤ ካፕ ፍጻሜ ላይ ለአሸናፊው ዋንጫ በመስጠት ነው ያለፉት ልዕልቲቱ አያታቸው ኤፍ ኤ ካፕ ዋንጫን በመስጠት ሁልጊዜ በዌምብሊ ፍጻሜ ላይ ይገኙ ነበር እድሜያቸው ይሄ አካላዊ አቅማቸው እስከፈቀደ ድረስ ከዛ በኋላ ግን ቦታውን ትተዋል እና አሁን ልዑል ዊልያም ናቸው የሚገኙት። ምክንያቱም እንግሊዝ ኤፍኤ ካፕ የኤፍኤ ውድድር ስለሆነ እሳቸው ደግሞ ቅድም እንዳልኳቸው የኤፍኤው ሴሬሞኒያል ፕሬዚደንትም ስለሆኑ ቦታው ይገባቸዋል እና ዋንጫ ሲሰጡ ሲሰጡ ቆይተዋል። ለአስቶንቪላ እስካሁን ድረስ ያንን ዋንጫ የመስጠት እድል አላገኙም። ቢሰጡ አስቡ፣ ደጋፊም ሆነው አብረውም እየጨፈሩ ነው ዋንጫውን ከፍ እያደረጉን ከአስቶንቪላ ተጫዋቾች ጋር ደስታቸው የሚገልጹት እና አስቶን ቪላ ግን የኤፍ ኤ ካፕ አሸናፊ መሆን ይኖርበታል፣ ይሄ ታሪክ ይሄ አጋጣሚ እንዲፈጠር። አሁን ግን በቻምፒየንስ ሊግ ላይ ነው ያለው። ፓሪስ ድረስ ተጉዘው ልዑሉ ትላንትና ሶስት ለአንድ ሲሸነፍ ቡድናቸው አይተዋል። የመጀመሪያው ጎል ታዲያ ሲቆጠር ያሳዩት ደስታ የተለየ ነበረ። ይህንን ደስታቸውን ደግሞ ያቀዘቀዘው ወጣቱ ዴዚሬ ዱዌን የፓሪስ ሰንጀርማ የአዲሱ የወጣቶች አብዮት ምልክት ተደርጎ የሚወሰደው ድዌ ሰሞኑን ኤስፔን 36 ከ21 ዓመት በታች የወቅቱ ምርጥ ተጫዋቾችን ዝርዝር አውጥቶ ነበር። በአንደኝነት በማያስገርም ሁኔታ ላሚን ያማልን አስቀምጧል። ጥናቱን የሰራበት ዝርዝር ጉዳይንም አብራርቶ ኤስፔን 36 21 ዓመት ወይም ከዛ በታች የሆኑ ተጫዋቾችን ዝርዝር አውጥቷል። ጥሩ እይታ ነው። በእያንዳንዱ ተጫዋች ላይ ደረጃቸውን ያወጣበትን መንገድ ሲገልጽ ያስቀመጠው ኤስፔን ና በዚህ ረገድ ከአሌሃንድሮ ጋር ናቸው ከዲን ሁይሰን፣ ይሄ አሁን የቦርንመዙ ብዙ ፈላጊ ያለው ተከላካይ ከሪኮ ሌዊስ ከማንቸስተር ሲቲው አማካይ ከማይልስ ሌዊስ ስኬሊ ከአርሰናሉ የግራ ፉልባክ የበለጠ ቦታ ያገኘው የ19 ዓመቱ ዴዚሬ ዱዌ ነው። ትላንትና ለፓሪስ ሰንጀርመን የመጀመሪያውን ጎል ያስቆጠረው ዕድሜው 19 ነው። የስታድ ሬን አካዳሚ ውጤት ነው። በ50 ሚሊዮን ዩሮ ነው ፓሪስ ሳን ጀርመን ወደ ቡድኑ የቀላቀለው። ይሄ በግራ መስመር ቦታ ላይ ፓሪስ ሳን ጀርመን ብራድሊ ባርኮላና አሁን ክቪቻ ክቫርሽኬል ያሉ በግራ በኩል ላለው ፉክክር እርሱም ዴዚሬድ ወይም ከተፎካካሪዎች አንዱ ነው። ሉዊስ ኤንሪኬ ግን ወደፊት በተጠጋ ስምንት ቁጥር ቦታም ሲያጫውተው ይታያል። ሉዊስ ሄንሪኬ እነዚህን የመሳሰሉ ወጣቶች ይዞ ነው ይህንን አስደናቂ ፓሪስ ሰን ዠርማን እያሳየን ያለው። ዘንድሮ በሊግ 19 ቢግ ቻንስስ የሚለው ኦፕታ ጥሩ የጎልድሎችን በመፍጠር በእርሱ ዕድሜ ካሉት ሁሉ ከሀያ ዓመት በታች ከሆኑ ተጫዋቾች ሁሉ በአንደኝነት ተቀምጧል። ድዌ የፓሪስ ልጅ አይደለም። ኦንዤ በተባለችው ከተማ ነው የተወለደው ከአይቮሪ ኮስታዊ አባትና ከፈረንሳዊት እናት አሁን ለፈረንሳይ ብሔራዊ ቡድን አንድ ጊዜ ተጫውቷል። ቅድም እንዳልኳችሁ የፓሪስ ሳን ጀርማ የወጣቶች አብዮት ምልክት ተደርጎ ነው የሚወሰደው። ስታድሬን በአካዳሚ የሚመለምላቸው ህፃናት ላይ ፖሊሲ አለው። ዘጠኝ ዓመት ያልሞሉ ህፃናትን አይመለምልም። ዴዚሬ ድዌን ግን በአምስት ዓመቱ ነው የያዘው። ገና በዚያ ዕድሜ ሬኖች እንደዚህ አይነት ተጫዋች እንደሚሆን ገምተዋል፣ ተሰጥኦ አይተውበታል። ዛሬ ትልቅ ፕሮፌሽናል ሆኖ የፓሪሱን ክለብ እንዲህ አስፈሪ አሸናፊ አድርጎታል። ዴዚሬ ዱዌ ብቻ አይደለም፣ በፓሪስ ሰንጀርመን በኩል እንደዚህ ሊወራላቸው የሚገቡ በርከት ያሉ ተጫዋቾች አሉ። ይሄ ቡድን ለ14ተኛ ተከታታይ ጊዜ የሊግን ሻምፒዮን ሆኗል መሆኑን አረጋግጧል። ልበልሽ ስድስት ጨዋታ እየቀረው እና ፓሪስ ሳን ጀርማን ከሞናኮ አሁን የ24 ነጥብ ልዩነት ነው የከፈተው። ይሄም በፈር አስቡት ልዩነቱ ሞናኮ ስለተሸነፈ በሳምንቱ መጨረሻ ላይ ፔጄ ሻምፒዮንነቱን ከቁጥር አንጻር በማረጋገጡ ለአስራ አራተኛ ጊዜ የፈረንሳይ ሊግ ባለ ክብር ሆኗል። ይሄ ታሪኩ ታዲያ ከማርሴይም ከሊዮንም ይቅርታ ከሴንቴቲየንም በላይ ያስቀምጠዋል በታሪክ። ካለፉት 13 የውድድር ዘመናት 11ዱን የፈረንሳይ ሻምፒዮን ሆኖ ነው ያጠናቀቀው። በተለይ የካታር ባለሀብቶች በ2011 ወደ ፓርክ ደ ፕሪንስ ከመጡ በኋላ የፔዤ ስኬት የሚቋረጥ አልነበርም። አልፎ አልፎ ካልሆነ በስተቀር ከ13ቱ 11ዱን አሸንፏል። እንደ ሁለት ሶስት ዓመት የሚቋረጥ አልሆንም። አንድ ዓመት እንኳን አንድ ሲዝን እንኳን ተቋርጧል። አሁን ከማርሴይም ከሴንቴቲየንም በሶስት የበለጠ የፈረንሳይ ክብር አለው ማለት ነው። የፈረንሳይ ሊጋ ሻምፒዮንነት ተሰጥኦን በታደሉ ተጫዋቾች የትልልቅ ጨዋታዎች ታሪክ ባለው አሰልጣኝ ሉዊስ ኤንሪኬ እየተመራ አስቶን ቪላን ትላንትና ደቁ ሶቷል እነ ጆዋዊ ኔቬዝ እነ ዴዚሬ ድዌ እነ ዊሊያም ፓቾን የመሳሰሉ ተጫዋቾች ያሰባሰበ ነው። በወጣት ረገድ ካያችሁት፣ ሜሲ ኔይማር ኤምባፔ ዘመን ፓሪስ ሳን ጀርመን የማይረጋ ውሃ ነበር፣ ወጀብ አያጣም ነበር። ሉዊስ ሄንሪኬ መጥቶ ግን አሁን በወጣቶቹ ወጀቡን ገስጾታል፣ ጸጥ አድርጎታል። ይሄ መረጋጋት ታዲያ በቻምፒየንስ ሊግ ላይ ፓሪስ ሳን ጀርመን ከፌቮራይትስ ወይም ለዋንጫ ይደርሳሉ ተብለው ከተገመቱ ቡድኖች አንዱ እንዲሆን አድርጎታል። ሶስቱ ጎሎች ቅድም እንዳልኳችሁ የተለያዩ ናቸው። የዱዌም፣ የከቫርሽኬሊያም የኑኖ ሜንዴዝም። ይሄ ለፓሪሶች ቀጣይ ተገማችነት ትልቅ አስተዋጽኦ የሚያበረክት ነው። ጎሎቹ የተቆጠሩበት መንገድ የተጫዋቾቹ ባህሪ ራሱ ይለያ አንክ ፋርሽኬሊያ ለመልሶ ማጥቃት የሚሆን ፈጣን ተጫዋች ነው። የሜንዴዝን ጎል ብትመለከቱት የቡድን ስራ ውጤት ነው። የዱዌ ጎል ደግሞ የግል ብቃት የበለጠ የታየበት ከሳጥን ውጪ ያውን በአስቸጋሪ ፖዚሽን ላይ እንዴት ማስቆጠር እንደሚቻል ያሳየበት ስለሆነ ጎሎቹ የተቆጠሩበት መንገድ ሁሉ ለየራስ ነው መልካቸው። ይህ ፓሪስ ሰንጀርመን ከ29 ሙከራዎች 27ቱ በቢግ ቻንስ የተገኙ ናቸው። በቢግ ቻንስ ብሎ ኦፕታ የሚያስቀምጠው አለ። ክሊር ከት ቻንስ የሚል ያለቀለት የጎል እድል አለ። ከዛ አነስ የሚሉ ግን ለጎል ሙከራ በጥሩ ቦታ ላይ ሊቀመጡ የሚችሉ እድሎችን ቢግ ቻንስስ ይላቸዋል ኦፕታ። እና 27 ቢግ ቻንስ የፈጠረ ቡድን ምን ማለት ነው? ተጋጣሚን እንዳይረጋጋ ማድረግ የሚችል ተጋጣሚ እዛው በምሽግ ውስጥ ተሰብስቦ እንዲቆይ የሚያስገድድ አይነት ቡድን። ኤሚሊያኖ ማርቲኔዝ ትላንትና በቴሌግራም ቻነላችን ላይ ቻምፒየንስ ሊግን አስመልክቶ ተከታታይ መረጃዎችን ስንለቅላችሁ ነበር፣ በጽሑፍ ማለት ነው። እና ኤሚሊያኖ ማርቲኔዝም በፈረንሳይ እግር ኳስ ደጋፊዎች ዘንድ ምን ያህል እንደሚጠላ እዛ ላይ በአጭሩ የጻፍነው ነገር ነበር። ትላንትም ወደ ፓርክ ደ ፕሬንስ ሄዶ ከፈረንሳውያን ደጋፊዎች ጋር ነው ፊት ለፊት የተጋፈጠው ይህ የአርጀንቲና ግብ ጠባቂ እና ሶስት ጎልድ ተቆጥሮበት አስቶን ቪላ እዛ እንገናኝ ቪላ ፓርክ ላይ ብሎ ተሸንፎ ጨዋታውን አጠናቋል። አሁን እንግዲህ ፔጂ ያሸነፋቸው ማንቸስተር ሲቲ፣ ሊቨርፑል እና አስቶንቪላ ነው በዚህ የውድድር ዘመን ልብ ብላችኋል። ሶስቱም የእንግሊዝ ፕሪምየር ሊግ ክለቦች ናቸው። የእንግሊዝ ፕሪምየር ሊግ ክለቦች ከዚህ በፊት በባየር ሙኒክ 2013 14 ላይ ሶስት ሽንፈት አጋጥሟቸዋል። በተመሳሳይ 201819 ላይ ባርሴሎና እንደዚሁ ሶስት የፕሪሚየር ሊግ ክለቦችን በአንድ ሲዝን ማሸነፍ ችሏል። ሪያል ማድሪድም 202122 ላይ ይህንኑ ታሪክ ደግሞታል። አሁን እንግዲህ አራተኛው ክለብ ነው ፒኤጂ ማለት ነው። ዘንድሮ በአንድ ሲዝን የፕሪሚየር ሊግ ክለቦችን ሶስት ጊዜ በማሸነፍ ማንቸስተር ሲቲን፣ ሊቨርፑልን፣ አስቶን ቪላን ኮስታራ ነው የሉዊስ ሄንሪኬ ፓሪስ ሳንጀርማን እነ ኤምባፔ የነበሩበት ያ ቡድን ተጫዋቾቹ ባላቸው የግል ስም እንደው በማንኛውም ሰዓት ላይ ሊያሸንፉ ይችላሉ የሚል እምነት አሳድሮ ነበረ፣ ጨዋታ እንድናይ የሚያደርገን ይሄኛው ግን እንደዛ፣ ይሄ የቡድን ስራው መልከ ብዙ በሆነው ጎል የማስቆጠር ብቃቱና የማሸነፊያ ቱሉ የበለጠ ግምት እንድንሰጠው የሚያስገደን፣ ሲያዩትም የሚያምር ጨዋታን የሚጫወት ነው የሉዊስ ኤንሪኬ ማርቲኔዝ ጋርሲያ። ፓሪስ ሳን ጀርማ ሶስት ለአንድ አሸንፏል። አስቶንቪላ ቪላ ፓርክ ላይ ጠብቁም ብሏል። እስቲ ይሄ ፉከራ እንደው ባዶ ቃል ነው ወይስ እውነትም አስቶንቪላዎች ፓሪሶችን አጥቅተው አስጨንቀው ተአምር ያሳዩናሉ? የዚህ ውጤት መቀልበስ አለመቀልበስ ለማየት ረጅም ጊዜ መጠበቅ የለብንም። የሚቀጥለው ሳምንት ነው፣ ማክሰኝ ነው። ዙሪያችን ሁሉ በቅጽበት የተሞላ ነው።